ሰላም ጤና ይስጥልኝ ተመልካችና አድማጮች፣ ዛሬ በሰበርና በልዩ መረጃ ተገናኝተናል። እጅግ በሚገርመው ሁኔታ በሰሜን ሸዋ ዞን ኤፍራታ ግድም ወረዳ ከፍተኛ በሚባል ደረጃ ጠላት ተቀጧል። ይህን ጉዳዮች በሰፊው እንደሳልን የተከዝ ዘቦች በደማቅ ሁኔታ እያስመረቀ ነው። በዚህ ጉዳይም ዶክተር ዳኛቸው በአካል ተገኝተዋል። እንመለከተዋለን። አዲስ የሆናችሁ ሰብስክራይብ ቤተሰብናች ላይክ ሼር ማድረጋችሁን እንዳትረሱ ከዚህ ጋ አየይዘም ወደ ቀዳሚ መረጃችን ቀጥታ የምናቀና ይሆናል። በተለይ ኤፍራታ ግድም ወረዳ ተብሎ በሚታወቀው በሰሜን ሸዋ ዞን አንድ መቶ አንደኛው ኮማንድ ክፍለ ጦር አምስተኛ ሻለቃ ሁለተኛ ሻምበሎች በሰሜን ሸዋ ኤፍራታ ግድም ወረዳ አሙጆ ገብርኤል ጠላትን ከንጋቱ 12 ሰዓት ጀምሮ ያለ የሌላ ኃይሉን በመጠቀም ከንጋቱ 12 ሰዓት ሻርፕ ሁለት ዲሽቃ በመታገዝ የመከላከያ ሰራዊትና የሰላም አስከባሪ ኃይልን ጥቃት ፈጽማለሁ ሲል ባደረገው ትንኮሳ አይቀጡ ቅጣት በመቀጣት እንዳመጣጡ ተሸኝቷል። አስራ አምስት ተሸኝተዋል። ላብነት ያህል ፌስቡክ ፔጅ ላይ አስቀምጨላቸዋለሁ፣ መመልከት ይቻላል። እጅግ በሚገርም ሁኔታ ነው የተገጠው። ብሬን አንድ ተማርኳን፣ ክላሽ የሚበቃቸውን ያህል ማርኳን፣ ወደ ሶስት፣ አራት፣ አምስት አይነት የተለያዩ የክላሽ አይነቶች የክላሽ የዲሽቃም ጨምሮ ብሬንም መማረክ መቻሉን ሲጠቀምበት የነበሩ ተተኳሾችንም ጨምሮ ገቢ ማድረግ ተችሏል። ወድቻለ ቢስብ ተከታታዮች፣ ከጦርነት የምናመጣው ትርፍ የለም። ሰላም ይቅደም። አሁን በዚህ ቀጠና ላይ በኤፍራታ ግድም ወረዳ በሰሜን ሸዋ አይቀጡ ቅጣት ተቀጦ ወደ 15 ተሸኝቷ ምርኮኛ ወደ አምስት አሉ። እንዲሁም ክላሽ የተለያየ አይነት የክላሽ ሲጠቀምባቸው ገቢ ማድረግ ተችሏል። በዚህ ብቻ አላቆምም፣ አይቀጡ ቅጣት ተቀጠው። ሌላኛው ጉዳይ ደግሞ አካል ጎደሎ የመሆንም እድሉ ይገጥማል። በቃ የጦርነት ትርፍ የለውም። ከጦርነት የምናተርፈው ትርፍ የለም። ሰላም ይቅደም የምንልበት በምክንያት ነው። ከዚህ ጋር እያይዘን በዋነኛነት አጀንዳችን ከምንመለከተው የተከዝ የዘቦችን በተመለከተ ጉዳይ ነው። ዶክተር ዳኛቸውም ተገኝተዋን በዝምርቃ ስነ ስርዓትም እሱ ከዚህ በፊት እናስታውሳለን ከወዳጀን ልጅ ከካሴ ልጅ የአህመድ ልጅ ይሻለኛን እንዳለ እናስታውሳለን። በኢንተርቪው ቀርቦ ከዘመነ ካሴ የካሴ ልጅ፣ ከምር ወዳጅን የወዳጀ ልጅ እና ከዶክተር አብይ አህመድ የአህመድ ልጅ ይሻለኛን ያለበትን በተጨባጭ ሁኔታ እነዚህ ሶስት ኃይሎች ውስጥ አንዱኛውን ኃይል እንደመረጠ ወይም ደግሞ የፌዴራል መንግስት እንደመረጠ በዋነኛነት የተናገረበት በትኩረት ከምንመለከተው የተከዜ ዘቦች እና ዘቦች ትክክለኛ እና ትክክለኛ ቦታ ላይ ይገኛሉ ዛሬ ነጻነታቸውን ካረጋገጡ በኋላ ነጻነታቸውን አስጠብቀው እየቀጠሉ ይገኛሉ። ጎለጎል ማታቸውንም እያፋጠኑ ይገኛሉ። ኃይላቸውንም እያስመረቁ ይገኛሉ። በዚህም ከተገኘው ዶክተር ዳኛቸው የተከዜ ዘብ ለትውልድ የሚተርፍ የማይረሳ ታሪክን እየሰራ ነው ሲል ዶክተር ዳኛቸው አሰፋ ተናግረዋል። የተከዜ ዘብ ለትውልድ የሚተርፍ የማይረሳ ታሪክን እየሰራ ነው ያለው ዶክተር ዳኛቸው አሰፋ ተከዜ ዘብ ነኝ ሲሉ ተናግረዋል። እኔም የተከዜ ዘብ ነኝ ሲሉ ነው ራሳቸው አክለውም የተናገሩት ተከዜ ዘብ ያገኘ ነው ነጻነት ማስቀጠል ይገባል ብለዋል ሁሉም በአንድነት በጋራ ሊሰራ ይገባል ሲሉ አሳስፋን በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን በሰቲት ሁመራ ከተማ አስተዳድር ሲሰለጥኑ የቆዩትን ማስመረቅ ስነ ስርዓት ላይ በተገኘበት ነው ይህ መልእክት ያስተላለፉት እጅግ በሚገርም ነው እሱም አብሮ እኔም የተከዜ ዘብነኝ ሁሉም ሊረባረብ ያስፈልጋል ተከዜ ወልቀት ሴት ሁመራ ዋነኛ ስትራቴጂካል የሆነች ቦታ ለም የሆነች ሁሉም የሚመለከታ ሁሉም የሚናፍቃት ሱዳንም እንዲሁም ደግሞ ኤርትራ ከምት ከምትፈልጋት አንዷ ነች፣ ህዋትም ጨምሮ ማለት ነው። እነዚህ ሶስት ኃይሎች በእጅጉ ከሚሯረጡበት አንዷ ወልቀት ጠገዴ ሴት ሁመራ ነው። ህዋቶች ብዙ ጊዜ ሞክረው ያልተሰካላቸው በዚህ ቀጠና ነው። አሁን ደግሞ ፋኖ በግልጽና በግልጽ የምናወግዛችሁ ከጀርባችሁ ለእነዚህ ኃይሎች እየተዋጋችሁ መሆኑ በግልጽ ስለሚያመላክት ነው። ቢሆንም በኤፍራታ ግድም ወረዳ አይቀጡ ቅጣት እንዳመጣጣችሁ ተሸኝታችኋን። ሰላም ይቅደም፣ ጽንፈኝነት ይውደም። ከወልቃይት ጠገዴ ሰቲት ሁመራ፣ ከኮኔል ደመቀ ዘውዱ ከነሱ ተማሩ፣ የነሱን ራይ ተከተሉ። ሌላ ብዙ ማስተባበያ አያስፈልጋችሁም። በዚህም እንግዲህ ዶክተር ዳኛቸው አሰፋ በአካል ተገኝተው በምርቃን ስነ ስርዓት አንዱ እኔ የተከዝ ዘብናዊ በሚል አብሮ መልእክቱን አስተላልፏን እጅግ እናመሰግናለን። በዚህ በተከታታይ እንግዲህ በደማቅ ሁኔታ እያስመረቁ እያሰለጠኑ እያስታጠቁ እያለሙ ይገኛሉ። ስለዚህ ውድ ቻና ቤተሰቦች እኛም የዝንፈለግ እንከተል። አዲስ የሆኗ ሰብስክራይብ ቤተሰቦች ላይክ፣ ሼር ማድረጋችሁን እንዳትረሱ። ጽንፈኝነት ይውደም፣ የማንም አይጠቅምም። የሸኔፋኖ የህወሓት ርዝራዦች አጠቅሙም የምንለው በምክንያትና በምክንያት ስለሆነ ነው። ሀገርን ለማፍረስ የተያዛችሁት ተልእኮ አስፈጻሚ መሆናችሁ በግልጽ ስለሚያስረዳ ነው። ሌላኛው ጉዳይ አሁን በተመሳሳይ መልኩ ማለት ነው የኮማንድ ክፍለ ጦር የንጅመንት በሰሜን ሸዋ ዞን ሞጆ ወደራ ተብሎ በሚታወቅ ቀጠና በተወሰደውም አይቀጡ ቅጣት ተቀጧል። በተለይ በርካቶችን ደምስሶ ትጥቆችን በማረኩን የሬጅመንቱ ዋና አዛዥ ሻለቃ ወንደ ወፍረው ሽፈረው ገልጸዋል። የጽንፈኛው ቡድን ርዝረሽ እንዳመጣጡ አሸኝተናዋን ሲሉ ገልጿን ማለት ነው። ስለዚህ መንግስት ህግ የሚያስከበት ዘመቻውን በተለያየ አይነት ቀጠና እየወሰደ ይገኛል። በተለይ በሰሜን ሸዋ ዞን ያላችሁ አይቀጡ ቅጣት እየተቀጣችሁ ነው። ይብቃ፣ ሰላም ይቅደም። ከጦርነት የሚመጣ ትርፍ የለም። ዋነኛ ራእያችን ይህ ይሁን። ለሰላም ቅድሚያ ብሰጥ ክልሉን እንጠቅማለን። በጦርነት በትቢት ተነፍታችሁ ጫካ የገባችሁ አራት ኪሎ እንደርሳለን ያላችሁ ሁለት አመት አለፈ ሶስተኛ ዓመትም እየተሻገራችሁ ትገኛላችሁ። ስለዚህ ከዚህ በላይ ክልል ዋጋ ባታስከፍሉት መልካም ነው እንላለን። የተከዚዘቦች እኛም በእጅጉ እናመሰግናለን ለሀገር በቁርጠኛነት እየሰራችሁ ስለምትገኙ ለዚህ ደግሞ ኮላይነ ደመቀ ዘውዱ እንዲሁም ዶክተር ዳኛቸው በእጅጉ ልናመሰግናችሁ ይገባን። መልእክታችሁን ስላጋራችሁን እንዲሁም ደግሞ በቁርጠኝነት እየሰራችሁ ስለሆነ ማለት ነው። ጽንፍ እዛችሁ የምትንቀሳቀሱ የተክዝ ዘቦችን ለማፍረስ የምትሰሩ በፋኖ ስም የምትነግዱ ይብቃችሁ ማለት እንፈልጋለን። ውድ ቻናል ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ ተመልሰን እስክንገናኝ መልክ መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው።